ስይአሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበሯችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔግ አልሐምዱሊላ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። በባለፈው ይህንን ቤት ቦስች የነበረ እና አንዳንድ ሰዎች ስታበረታቱኝ አንዳንድ ሰዎች ደግሞ ያልሆነ ያልሆነ ኮሜንት ስትሰጡኝ ነበርና ዛሬ ደግሞ ተመልሼ እመጥቻለሁኝ። ምን ላይ እንደደረሰናስ ምን ያህል ብር እንደፈጀ እነግራችኋለሁ። ስለዚህ ይህንን ቪዲዮ ላይክ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ይሄቶቼ ማለት ነው እና ዛሬ አንድ ጥያቄ ጠይቃችኋለሁ። በአረብ ሀገር ያላችሁ ሴቶች ጠይቃችኋለሁ ጥያቄ። እሱ ምንድን ነው? በአረብ ሀገር ስንት አመት ቆያችሁ በስደት በአረብ ሀገር በኖራችሁበት እድሜ ዘመናችሁ ምን አተረፋችሁ የሚል ጥያቄ ነው የምጠይቃችሁ ለምን እንደነሳሁ ይህንን ጥያቄ በባለፈው እንግዲህ አንዳንድ ሰዎች ይህን ሁላ አመት ተዘፍዝፈሽ እዚህ እስካሁን ድረስ እንዴት ይህን ትሰሪ ያለሽ። ሌሎቻችሁ ደግሞ በርቺ፣ እኛ ይህን ያህል አመት ምንም ነገር የለንም፣ ቤት የለን፣ ልጅ የለን፣ ቦታ የለን፣ ቤተሰብ ነው ስንረዳ የኖር ነው። አሁን ስደት ሰለችን ምናምን ስትለው ነበረና ጥያቄን እንዴት መልሱልኝ እፈልጋለሁ። ሆላይ ነው ምላችሁ። ጊዜያችሁን የሚቆጫችሁ ካለፈ በኋላ ነው። ገብቷችኋል እና አንዳንዶች ደግሞ ይህንን ቤት ብለሽ መውሰትሽ ስትሉኝ ነበረ። እኔ የምነሳው ከትንሽ ነው። ከትንሽ ነገር ደግሞ እማየው የበታችን እንጂ የበላይን አላይም በጭራሽ። ገብታችኋል። ስለዚህ እኔ እንግዲህ ተወልጄ ያደግኩባትን ሀገር ላሳያችሁ። ተወልጄ ከተወለድኩበት እስከ አስራ አምስት አመቴ ድረስ ለአንድ ቀንም ሆነ ተለዩቻት የማላቃት አገሬ ማለት ነው። አገሬ ይታያችኋል። ቤቴ ወላሂ ነው ምላችሁ። በቃ ይችን ይችን ሰፈር ሳያት እንዴት ደስ እንደሚለኝ፣ ግን ያው ታቃላችሁ የገጠር ልጆች። ገጠር ውበት ነው። አያችሁት እንዴት ደስ እንደሚል። አሁን እንግዲህ እዚህ ጋ እኛ ቤቱ ናችሁ። አሁን ከላይ ተራራ አለ ከተራራ ሆኖ ነው ይሄንን ፎቶ ያነሱት ከተራራ ሆናችሁ የማታዩት ሀገር የለም ከመርሳ ወፋጮ ኩሌ ጊራና በቃ የማታዩት ሀገር የለም ከላይ ከተራራ ሆናችሁ ማለት ነው ወደዚህ ደግሞ ወደዚህ ወደ ቤቱ ዝቅዝቅ ስታዩ ደግሞ ሜዲያው የማይታይ ሀገር ያለ እስከ እስከንትና ማነው የሚባለው ጣፋኝ በዛ ታያገረ በጦርነቱ በጎመጅ ማለት ነው ወላሂ ስሙ ስሙ ጠፋኝ። እንግዲህ እንደምታዩት እነ አረሬት ይውልደቹ የሀገሬ ልጆች እዚህ ካላችሁ ማለት ነው። ያው በደንብ አይታየም እንጂ እዚህ እዚህ ቦታ ሆናችሁ የምታዩት ሀገር ኮፎ ይታያል፣ ፊንጫዋ ይታያል፣ ካላላዱ አዲስ አምባ የሚባል አረሬት፣ ገራዶ፣ ሰዶማ፣ ገፍራ የማይታያ አገር የለም፣ ነግራችሁ አልችልም። እዚች ቦታ አሁናችሁ ማለት ነው ያው ጀዋሉ ትንሽ ስለሆነ በዚህ በኩል ደግሞ እስከ ከረም እስከ ዲያና እስከ ሀራ የማይታያ አገር የለም ነው ምላችሁ። ይቺ ሀገር ውብና ውድ ሀገር ናት በነገራችን ላይ እና ባላገርም ስትለው የነበራችሁ እኔ ጽድት ያልኩ ባላገር ነኝ። አታዩትም ሀገሬ። አሁን ግን እንደምታዩት ሰው ለቆ ለቆ ሰው የለም። ወላሂ በጣም ነው የሚያሳዝነው። ሰው ግማሹ በመርሳ ግማሹ በሐራ ግማሹ በቆላ ገበሬ ጋር ብቻ በትንትን ወቷል። የተወሰነ የተወሰነ ሰው ነው ያለው ላችኋለሁ። እና እዚች ሀገር ሆናችሁ የማታዩት ሀገር የለም ሀገር የተወለድኩባት ሀገር ይችናት። ላችኋለሁ። እና ከዚህ ደግሞ ወደዚህ ነው የተሸጋገርኩት። ለምን እኔ ማየት ያለብኝ ዱሮ እያሳለፍኩትን እኔ ያደግኩበትን አላህ ደግሞ ከሰጠኝ የተሻለ የተሻለ ቀስ ቀስ እያልኩ ነው ማደግ የምፈልገው እንጂ ከመሬት ተነስቼ ዝም ብዬ እዛ ላይ ፊጥ ማለት አልፈልግም ገብቷችኋል እና ይህን ሁሉ አመት እዚህ ሀገር ተዘፍዘፈሽ ይህን ቤት ማለት ስትለው የነበራችሁ ይኸው መነሻዬ ያ ነው መነሻዬ ያ ነው መድረሻዬ የት እንደሆነ ባላቅም መነሻዬን አውቃለሁ መድረሻዬን ግን አላቅም አላህ ነው የሚያውቀው ከአሁን በኋላ የት እንደምደርስ ገብቷችኋል እና እንግዲህ ሀገሬን አያችኋት አታምርም እስኪ ለዝች ሀገር አስተያየት ስጡልኝ እውነቴን እኮ ነው በጣም የተወደደች ሀገር ናት እኔ ወዳታለሁ። እናንተ ላይ እናንተ ላት ትወዱት ላይ መቻችሁ ይችላል። እኔ ግን በጣም ነው የሚመቸኝ፣ በጣም ነው የምወደው። ለምን አገሬ ስለሆነ፣ አገሬ ስለሆነ። ገብታችኋል። ዙሮ ዙሬ ዙሬ መግቢያዬ፣ ዙሬ መመለሻዬ ሀገሬ ናት። የሰው ሀገር የሰው ነው የሰው ወርቅ ያደምቀ ነው ነገሩ። ይገባችኋል ብዬ አስባለሁኝ። እና ደግሞ ዛሬ እንግዲህ በባለፈው እንደዚህ ሆኖ ነበረ ቪዲዮ ያሳየዋችሁ። አሁን ደሞ ወላሂል አዚም ቤት ሰሪዎች፣ አንድ ሰው ሆናችሁ የምትሰሩ ሰዎች እመኑኝ፣ እውነት በጣም ያኒ ጎበዝ ናችሁ እና እንዴት አርገሽ ብር ብታጠራቀሚ ነው እንደዚህን ያልጠራቀምልኝ? ያለኝ ምናምን እያላችሁ ነበር። ደግሞ አንዳንዶቹ በነገራችን ላይ ብር የምታጠራቀሙት አላማና እቅድ ሲኖራችሁ ነው። ገብታችኋል። አላማና እቅድ ከሌላችሁ ወር ላይ ብር አትይዙም። ለዛሬ ወር ራሱ የዛሬ ወር እንደዚህ አደርጋለሁ ብላችሁ በየአሁን ደሞዛችሁን የዛሬ ወር ደሞዜን እንደዚህ አደርገዋለሁ ብላችሁ እቅድ ካላወጣችሁ ያን ብር ምን እንደምታደርጉበት አታቆሙም ማለት ነው። ስለዚህ ቤት እሰራለሁ ቦታ እገዛለሁ ምናምን ብላችሁ ስታስቡ ታጠራቅማላችሁ። ሁም ብሎ ታጠራቅማላችሁ ያን ነገር ለማድረግ ስትሉና የመዲያም ቅመሞች እድሜያችሁን ልፋታችሁን ዲካማችሁን በከንቱ አታባክኑ ነው የምላችሁ። እኔ ወላሂ ነው የምላችሁ። ዲካማችሁን በከንቱ አታባክኑ። የሚቆጨን በኋላ ነው። እኔ አሁን ነው የምላችሁ። ይሄን ሁሉ አመት አስራ ሶስት አመት እዚህ ሀገር ቆይቼ በከንቱ ያሳለፍኩት ጊዜ የለም፣ ግን የተወሰኑ ጊዜዎች አሉ፣ እነሱ ግን ይቆጩኛል። እንደዚህ ባደርገው እንደዚህ ይሆን ነበር እንደዚህ ቢሆኑ በዛ ሰዓት ምናምን አላለሁኝ። እና ደግሞ እኔ አልሐምዱሊላ እኔ ደህና ነኝ ብዬ አሰባለሁኝ፣ እንግዲህ ከሌሎቹ አንጻር። እና አሁን ደግሞ እንግዲህ ምን ላይ እንደደረሰች ይችን ትመስላለች። ወላሂ ነው ምላችሁ እኔ ገና አሁን አሁን ቤት ስትሰሩ መጀመሪያ ትልቅ ቤት ነው የሚሰራው፣ ከዛ ሰርቪስ ይሰራል። ግን እኛ የግራኔው አጀማመራችን የግራ የግራነው የተጀመረው መጀመሪያ ሰርቪስ ነው የተሰራው፣ ከዛ ደግሞ ቀጣይ ትልቁ ቤት ነው የሚሰራው ማለት ነው። ኢንሻላህ በቅርብ አሳያችኋለሁ፣ ይጀመራል ብዬ ተስፋ አድርጋለሁ እና አሁን እንግዲህ ይቺ ሰርቪስ ሁለት ክላስ ሰርቪስ ና እንዲ አንዲ ሻወር አንዲ ጢስ ቤት አጠቃላይ አራት ክላስ ናት። ግን የጠየ ፈጀችው ብር ልነግራችሁ አልችልም። አያችሁ፣ ወላሂ ነው የምላችሁ። የፈጀችው ብር እኔ እንጃ። ይህ እቺ ቤት ይሄን ሁሉ ብር ይሄን ያህል ብር ከፈጀች ትልቅ ቤት ምን ያህል ገንዘብ እንደሚያስወጣችሁ አስቡት ብቻ። ፈጣሪ ያግዘን። እና አሁን እቺ ሰርቪስ ለዚህ እቺ ሰርቪስ ስንት ብር ስንት ሺህ ብር ወጣት ትሉኝ? ወዲያ 450 ሺህ ብር ፈጅቷ ለቺ ሰርቪስ ከመጀመሪያው እስከ መጨረሻው እንጨቱ ቆሞ ባለቅ ታስሮ ተገርፋል፣ ይሹ ሽንት ቤት ተገንብቶ ምናምን አስቡት። በአሁኑ ሰዓት ቤት መስራት ምን ያህል እንደሚያንቀጣቅጥ። ምን ይላል እንደሚያንቀጣቅጥ አሁን ነው ና ይህን ቤት ብለሽ መቆሰትሽ ስትሉ የነበራችሁ የመደምቅ ቅመሞች። አዎ ለኔ ልዩ ነው፣ ብራንድ ነው። በነገራችን ላይ ይሄ ለኔ ለእናንተ አላክም። እናንተ ሀብታም ትሆናላችሁ። ሀብታም ከሆናችሁ አሁን እናንተ ምንም ነው፣ ለእኔ ግን ብራንድ ይነውላችኋለሁ። ገብቷችኋል የምላችሁ እና ይህንን ይመስላል የዛሬው ቪዲዮ። ቀጣይ ደግሞ መጣላችኋለሁኝ። ላይክ እያደረጋችሁ ሰላም አሌይኩም ወረህመቱላሂ ወበረካቱ።